እንግዲህ ታላላቅ ሰዎች አንዳንዴ እንደዚህ አይነት ኩሽታ ሲፈጠሩ የራሳቸውን ፕሮሞሽን ለመስራት ቪዲዮ ይሰራሉ ቪዲዮ ይሰራሉ። ምንድነው ላቸው የፈለግኩት ሁለት ነገሮችን ብቻ ለንሳላቸው፣ ከዚህ ጋር የሃይማኖት አባቶች ፍቃድ ሳይሰጣቸው በራሳቸው ትንሽ እውቀት ይዘው የሚንቀሳቀሱ ግለሰቦችን አትከተሉ የሚል ነገር እንግዲህ እኛ እኛ ሙስሊሞች እኔን ጨምሮ ላት ኦፍ ሙስሊም ቲንክ የሚያደርገው ሁሱ እጅግ በጣም ትልቅ እውቀት እንዳለው እና በሃይማኖቱ ላይ 100% የሚተማመን በጣም አንባቢ ከሃይማኖቱም አልፎ መጽሐፍ ቅዱስን በጣም የተረዳ ሰው ትልቅ የእውቀት ባለቤት ነው። እንግዲህ ይህን ግለሰብ አትከተሉ የሚል የሃይማኖት አባትም የለም ሊልም አይችልም። ቢገስሱት ኑሮ እስካሁን የሃይማኖት አባቶቻችን፣ እስልምና ሃይማኖት አባቶቻችን ተውልት ነበር። ግን ለምን ተው እንዳልተባለ ሚስጥሩ ልንገርህ፣ ሁሱ የሚያስረዳው በመረጃ ነው በእውቀት ነው ሁሉም ነገር የሚያስተምረው እንጂ የማንንም ሃይማኖት ሂዶ አይሳደብም። ግን ዋባው እፎይ እፎይን እስኪ አስብ። እኔ አሁን እኔ እሸቱ መለሰን ይላል ብዬ የምጠብቀው ሌላ ነገር ነበር። ምናልባት የተቻል ብዬ ነበር ጥፋት ያለበትን አካል የተቻል ብዬ ነበር፣ ግን ደግሞ አልተቻለም። ማስታወቂያ ሰርቶ ወጣ እኮ መጨረሻ ላይ አይታቸው የአንድ ሺህ ብር ሸልም አለው ፎሎ አድርጎ አንድ ጥብ ሰባት ምናምን ያለው እንትን ምናምን ምንድን ነው። እኛም ሰላም እንፈልጋለን። እኛ የሙስሊም እና ክርስትና ሃይማኖትን የተሳሰረ መሆኑን አትንገረን። እኛ ወለየዎች የለን ወለየ ማለት ምን ማለት እንደሆነ በዚህ በእምነት ዙሪያ ወለዬዎች ይመሰክራሉ። እኛ ወለዬዎች በአንድ ማድ በልተን አንተ ከምትገልጸው በላይ የሆነ የተሳሰረ ነገር አለን። እኔ ክርስቲያን ወገኖቼ ክርስቲያን ወንድምህቶቼ እላሩፍ ናቸው በጣም ብዙ ናቸው ላቸው በምን እንደሆነ እናቃለን። እነሱ ግን በአሁኑ ሰዓት ባለየ ነው እያሉ ያሉት አካል አለ። እፎ እየተባለ መለሰ ይህንን ቪዲዮ ሸርና ኮፒሊንክ እያደረጋችሁ ወደሱ ልታደርሱት ይገባል እላለሁ። አጀስት ዋና ሴሲዩት ዩርሰልፍ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 ማን ነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔርን ሊያቆም የሞከረው ማነው ነው ማንም የለም። ኦኬ ቤተክርስቲያን የቆመችው ሜት በከበረ የደም ዋጋ ነው የቆመችው። ኦኬ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ከነጽ ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ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 አንድም ትምህርት የለንም እኮ እናንተ ግን ስንት ኮሌጅ እንዳላችሁና፣ አናቀውም እንዴ? ስንት መጽሐፍት እንጻፋችሁ አናቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁ እናንተ እናንተ ኡስታዞቻችሁ ናችሁ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን።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 አይ ቲንክ ያንን ስታደርግ የነበረው ማንም ወክለው አይደለም። አይ ቲንክ ያ ውስጥ አነሳስቶ ይመስለኛል ተቆርቋሪነት ያኔ ስለነበረ ማለት ነው። ትንሽ ችግራችን ሲቀረፍ ወይ ችግራችን ሲያልፍ፣ ህዝቡን ምንም እንደማያውቅ ማሰብ ምናምን ፋሽን ይመስለኛል። ነውዴስ ብቻ ግን እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢከዝ አይ ሮስፔክት ዩ ሶማች። ማብሯዘን እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው መወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማተቦች እንዲሁ ነን። ወጥተን ለምን ብለን ስንናገር ሀሰትን እየመሰክርን ነው? ሰላምን ፍቅርን አንድነትን አብሮ መኖር ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራበት ስለሆነ እኮ ነው የሚጮኸልን ለኛ ብሎ የሚቆማባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን? የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦች ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፈዋል ግን በዚህ ወቅት እንደ አንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁኛ ለፍልፊ ሁለት ሺህ ሰው ምናምን ሊያየኝ ይችላል። አይ ነው ግን እንደ አንድ ኦርቶዶክሳዊ ይለፈኝ እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላክ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የእኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል። እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግህም። አንተን መጣ አሳዴ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን መጅልሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲሁ ነው የምንንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናወጅ መስሎ ነው። እንዲ ተቃራኒ ሆነን ለምን እንዲሆን ብለን ከአንተ ሀሳብ ተቃራኒ ሆነን ኦርቶዶክስ እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም የምጸየፈው እንደ ግለሰብ በዚህ ወቅት ይለፈኝ ምን ችግር አለው ወይ ደግሞ ዝም አይነው። ድምፃችሁ ቶሎ ነው የሚሰማው ቫይራል ይወጣል እኮ እናንተ ጉዳይ ሲሆን ድምፃችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን፣ በግለሰብ ደረጃ አለ፣ በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት፣ ሀገር ያላችሁ ምናምን ነው መስሎ የሚታያችሁ፣ ሀገር ያላችሁ ማለት ሕገ መንግስቱ ለእነሱ የሚሰራ የሚመስላችኋሉ፣ አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን ከመንግስት መንግስት አይሰማችሁም። እኛ እንዳንሰማችሁ ደግሞ እየተሰራ ነው ያሉ። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል እና አስመሳይ ሰዎች ውሃ ብጠጡ ብዬ እመክራለሁ። ይ ዘመን ይህ ህይወት ነው ሰው ሰብስቦ እንደምትቀልድበት ጆክ ብለተነስተን ከልደው ጆካትል ዛሬ ባልተናገርክ በቀረብክ ነበር። ሌላ ጊዜ ግን ምንም ት እውነትን መናገር ካልቻልክ ዝም የሰው ልብ አታድም የሰው ልብ በሰው ህይወት ቁማር አት ዋጋ ያስከፍላል። እርግጠኛ ነኝ ዋጋ የምትከፍልበት ይመስለኝ አድረው ብለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለ የተናገርከውን ደግመ ስሙ።